በኢስላም መጥፎ የሆነ ህልም ስናይ በፍጹም ለማንም ሰው መናገር የለብንም ነገር ግን ህልሙ መልካም ከሆነ ለምንወደው ሰውና ለጥበበኛ ሰው መናገር እንችላለን ነገር ግን የትኛውን ህልም ነው መናገር ያለብን የትኛውንስ ህልም መናገር የለብንም የሚለውን መጀመሪያ ህልም በኢስላም ምንድን ነው የሚለውን ልንገራችሁና ከዛ በኋላ መናገር የሌለብን እንዲሁም ደግሞ መናገር ያለብን ህልሞች እነግራችኋለሁ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ ህልም በሶስት ይከፈላል የመጀመሪያው ሩዕያ ነው ይህ ከጌታችን አላህ ሱብሃነ ወተዓላ ለሙእሚኑ እንደየምስራቹ ወይንም ደግሞ እንደማስጠንቀቂያ የሚላክልን የህልም አይነት ነው ሁለተኛው ደግሞ ከሰይጣን ሆን ተብሎ የሰው ልጅ ለማስፈራራት ወይም ደግሞ በእምነቱ ላይ ጥርጣሬ ለመፍጠር ከሰይጣን የሚላክ ህልም ነው። ይህን ህልም በፍጹም ለማንም ሰው መናገር የለብንም። ሶስተኛው ደግሞ ሀዲሱን ነፍስ የምንለው ነው፣ የነፍስያው ወሬ ነው። የሰው ልጅ ቀን የሰራውን እንደገና ሌሊት መልሶ የሚያይበት የሚያቀባጅረው የህልም አይነት ነው። ይህ ህልም ምንም አይነት ትርጉም የለውም። ይህንን ችላ ልንለው ይገባል። ሁለተኛው ግን ከሰይጣን የሆነ ህልም ነው። ይህን ህልም በፍጹም ለማንም ሰው መናገር የለብንም። ሰይጣን እኛን ለማስፈራራት ወይም ደግሞ በእምነታችን ላይ ጥርጣሬ ለመጣል ይሆን ተብሎ ለኛ የሚያሳየን የህልም አይነት ነው። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ከእናንተ መካከል መጥፎ የሆነ የሰይጣን ህልም ያየ ሰው እነዚህን ነገር ያድርግ፣ በአላህ ፈቃድ ህልሙ አይጎዳውም ብለዋል። የመጀመሪያው ቀለል አድርገን በግራ በኩል ሶስት ጊዜ መተንፈስ። ሁለተኛው ደግሞ አውዝ ቢላሂ ሚነ ሸይጣኒ ረጂም በማለት ከተረገመው ሰይጣን በአላህ መጠበቅ። ሶስተኛው ደግሞ የተኛንበትን ጎን መቀየር። አራተኛውና ዋናው ነገር ደግሞ ያንን ያየነውን መጥፎ ህልም ለማንም ሰው አለመናገር። ዋናው ነገር ይሄ ነው። እንዲሁም ከተቻለ ተነስተን ሁለት ረከዓ ሶላትን መስገድ። እነዚህ ነገሮች በትክክል ካደረግን መጥፎ የሆነው ህልም በአላህ ፍቃድ እኛን ሊጎዳን አይችልም። ዋናው ነገር ደግሞ መጥፎ የሆነው ህልም ስናይ በፍጹም ለማንም ሰው መናገር የለብንም። ነገር ግን መልካም የሆነው ህልም ስናይ ለምንም ሰውና ልጠበኛ ሰው መናገርና ማስፈታት እንችላለን ማለት ነው። መጥፎ የሆነ ህልም ስናይ ግን በፍጹም መደንገጥ የለብንም። ልክ ነቢዩ ሰለላሁ ዐለይሂ ወሰለም እንደነገሩን እነዚያን ነገሮች በትክክል ማድረግ ብቻ ነው ያለብን። አላህ የበለጠውን ያውቃል። ወላሁ አለም። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱ